ሰላም እንዴት አላችሁ ወዳጆቼ? እንዴት ከረማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ተገናኝተናል። እንዴት ነበር ሳምንቱ? እኔ ጋ እንደምታዩ እንግዲህ ጸውሬ በማሳጠር ሳምንቱን አሳልፌያለሁ። ለማንኛውም ምን ሆንኩ መሰላችሁ? ጸውሬን ባለፈው ተቆረጥኩኝና ከዛ በኋላ በጣም ቆንጆ ነው አላችሁኝ፣ እናንተም እኔ ወደድኩት። ከዛ በኋላ ትንሽ አደግ ሲል ማሳጠር ፈለግኩኝ። ከዛን ሲያሳጥሩልኝ አይ እንደዚህ አይደለም ቆይ ያሳያችሁ ብዬ እየተመናጨኩኝ እንደዚህ አድርጌ ግብት አልኩበት። ለካ ምንድ ባለው ትልቅ መስሎ ነበር፣ ግን ለካ ትንሽ ነው። ከዛ በኋላ እንዲህ እንደምታዩት ያኔ ቆርጥኩበት ጋር ለማድረስ ጸውሬ በደንብ መነሳት ነበረበት፣ እና እንደዚህ ጸውሬ ተነስቶ ሙለል ያለ ወንድ ልጅ መስዬ ብቅ ብያለሁ ወዳጆቼ። ለማንኛውም የደረሰውን አደጋ ልንገራችሁ። ወዳጅ ናችሁ ዘመድ ናችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ባለፈው ሳምንት ካሰራ ነው ምግብ አንፃር በጣም ስለወደዳችሁት የምንቸት ሰርተን ነበረ፣ በኦቭን ውስጥ ቀለል አርገን ባለቤቴ እንዴት እንደሚሰራ አሳየቻችሁ ነበረ። ከጤና አንፃር በጣም ብዙቻችሁ ወደዳችሁታል። ስለዚህ ዛሬ ደግሞ አልጫ እንዴት እንደሚሰራ በኦቭን ውስጥ እንዴት በቀላሉ የጾም አልጫ ሰርተን መጠቀም እንደምቻ ሳያችኋለሁ። ስለዚህ እንዴት ነው የማዘጋጀው የሚለው ነገር አብረን ነው ያለን አብራችሁኝ ነው ለአልጫ አንጓችን የሚያስፈልገን ግብአት እንግዲህ እዚህ ጋር ሁሉም አዘጋጅቻለሁ። ለምሳሌ ከድንችና እና ካሮት ብንጀምር እንደዚህ ርጬ አዘጋጅቸዋለሁ። እንዳይጠቁር ድንቹ ውሃ ውስጥ መክተት። ከዛ ጥቅል ጎመን እዚ ጋ አለን፣ ቃሪያ ከላይ ጣል እናደርጋለን። እንዲሁም ዘይት እንጠቀማለን። እርድ ነው ይዩትማችሁ፣ የኢትዮጵያ እርድና የዚህ ሀገር እርድ ምንም ግንቤት የለውም። የኢትዮጵያ ልታይችኋል። ቀይ ነው፣ ስትጨምሩት ግን ቢጫ ነው የሚሆነው። በጣም ነው የሚገርመው። በጣም ትንሽ ደግሞ የሚያሰማው። ስለዚህ እርድ እዚህ ጋር ዘጋጅቻለሁ። በፈረንሳይኛ ከኢትዮጵያ የመጣልኝ ያልኩ እያስቀናኋችሁ ነው እዚጋ ቆረሪማ አለ ቆንዶ በርበሬ አለ፣ ጨው፣ ሽንኩርት፣ ነጭ ሽንኩርት እዚህ ብለን እንደውሉ ምን እንጠቀማለን። ይሄንን ኦፕሽናል ነው፣ እንደፈለጋችሁ እናንተ። እኔ ቃናው ደስ ስለሚለኝ እጠቀማለሁ። የስጋ መጥበሻ ማለት ነው። ስለዚህ ስራችን ስንጀምር እናንተ በየትኛውም አይነት የምንድን ስሙ ኦቭን ውስጥ የምታስገቡት ትሪ መጠቀም ትችላላችሁ። እኔ ስላለኝ ጎርጎድ ስላለና ክዳን ስላለው ከላይ አልሙኒየም መሸፈን አይጠበቅብኝም ወይም ደግሞ የመጋገሪያ ወረቀት ማድረግ አይጠበቅብኝም ለዛ እንግዲህ ይህን ተጠቅም ያለው እናንተ የምትፈልጉትን የመጋገሪያ ትሪ መጠቀም ትችላላችሁ ግድ አይደለም እንደዚህ አይነት ነገር ሊኖራችሁ ከዛ በኋላ እኔ እንደዚህ በሽርምሪ ከትፌ ነው የምጠቀመው እንደዚህ ያዘጋጀነው ትሪ ላይ ከገለበጥን በኋላ እዚህ ጋር ነጭ ሽንኩርቱ እና ዝንጅብል አለ። ስለዚህ ከተፍ ከተፍ አርገን ዝንጅብሉና ነጭ ሽንኩርቱ እናደባልቀው። አለ ለመሰላችሁ ዝንጅብሉን ብቻ ጨምራችሁ እናተጨፍለቅ ብትሉት እንደዚህ አይነት መጨፍለቂያ ውስጥ ያስቸግራችኋል። በጣም ይፈናጠርባችኋልም በቶሎም አይጨፈልቅላችሁም። ስለዚህ እንደዚህ ከተፍ ከተፍ አርገን እንደባልቀውና ነጭ ሽንኩርቱ ያፋጨዋል አብሮ አድርገን ከጨፈለቅን በኋላ ሽንኩርቱ ላይ እንድንጨምረዋለን ከዛ እንጨምራለን። ጋር መጠሻችንን በመቀጠል ካሮቱን እናዘጋጃለን፣ በምንፈልገው አይነት ቅርጽ። ከዛ ድንቹንም በምንፈልገው መልኩ እንከታትፈዋለን። ታችኋል እኔ ለምሳሌ በእንደዚህ አይነት መልኩ ነው እንከታትፈው ከዛ የከተፍ ከተፈነውን ድንችና ካሮት አንዴ ለቅለቅ እናድርገዋለን። ዛይ ያጠብነውን ለቅለቅ አርጋን ያመጣነውን እንደዚህ እንገለብጣለን። በመቀጠል እንዲሁ ጥቅል ጎመናችንንም እንከትፍና ለቅለቅ እናደርገዋለን። እሱ ነው በምትፈልጉት አይነት ቅርጽ በምትከታተሉት። ለምሳሌ እንትን ሲል እንደይ ባል ሲበስል ስለሚያንስ እንደዚህ በተለቅለቅ ተለቅለቅ አርጌ ከትፍለዋለሁ። ከፈለጋችሁ እናንተ ጥቅል ጎመኑን በዛ ድንቹን አነስ ማስቻላችሁ እኔ ግን ልጆቼ ድንች የሚወድ ሰው ስላለ ከአንደኛው ስለምትወድ፣ ለዛ እንግዲህ ምንም እንኳን ጥቅል ጎመኑ ሲበስል ቢያንስም ብዙ ጥቅል ጎመን አለ የምጠቀሙ። እንዲሁ እንደነገርኳችሁ ለቅለቅ አረገዋለሁ ጥቅል ጎመኑን። ከዛ አሁን ምን አደርጋለሁ መሰላችሁ፣ ጥቅል ጎመኑ ትንሽ ካልበስለ ማማሰል ስለማችል ሙለት ስለሚልብኝ ማለት ነው። እንደዛ የተጨምርና መጀመሪያ ከታች ያለውን ለውሰዋለሁ። ይሄ አሁን ይህ እቃ አነስ ያለ ስለሆነ ነው እንደዚህ የምናደርገው። በጣም ሰፊ እቃ ካላችሁ እናንተ መጀመሪያውኑ ጥቅል ጎመኑ ማንድ ላይ ደባልቃችሁ ማማሰል ትችላላችሁ ማለት ነው። እንደዚህ አንድ ማንኪያ ጨው ጨምራለሁ፣ ግማሽ ማንኪያ ቆንዶ በርበሬ፣ ግማሽ ማንኪያ ኮረሪማ፣ ግማሽ ማንኪያ እርድ ከዛ በደንብ አቀን እንለብሳለን። ምንም እንዳትፈሩ፣ እንደዚህ ጥቁር ጥቁር ስለሆነ የማይለዋወስ ወይ በኋላ ላይ መረቅ የማይኖረው እንዳይመስላችሁ። ጥቅል ጎመናችንን ስላጠብ ነው ውሃ ስለሚያዝል ማለት ነው። ትንሽ እየሳት ሲነካ ሙሽሽ ያሉታቸው ይወርዳል። የዛን ጊዜ የራሱን ውሃ ቅጠል ውስጥ እንደመውሃል አይደለ? የራሱን ውሃ ያወጣል። ስለዚህ ምንም ውሃ መጨመር አይጠበቅብንም ያው የከተፍኩትን እንደሆነ አላስቀምጠውም። እንደዚህ እናደርገውና ተይችዋል አይደል? እንከድ ነውና እናስገባዋለን። አሁን ከትንሽ ደቂቃዎች በኋላ ይሟሻል። ከዛ እንደዚህ ጨምረውና ለ45 ደቂቃ ያክል እንደዚህ እንደተከደነ የምናበስለው በ200 ዲግሪ ሴልሽየስ ነው። ተይችዋል አይደል? ከዛ በኋላ አራምስ እቃ ከጨረሰ በኋላ ከፍተን ደግሞ እናማስለውና ከፍቱን አድርገን እናበስለዋለን። ከዛ እናወጣውና ትንሽ ወተሽ ወረድ ብሏል፣ ግን ስናማስለው የበለጠ ወረድ ይላል። እንዳልቃጠላችሁ በዚህ በፎጣው ሊያዘውና እንደዚህ ታያችኋል፣ ብቻ ያወጣው ፋ ታያችኋል፣ ለተከደነ ብቻ። ከዛ አሁን ከእርዱ ጋር ምናምን ይሄን ድብልቅልቅ እናደርገዋለን እንደዚህ ድብልቅልቅ እያደረገን ቅድም ጨምረ የነበረውን ሁሉንም ቅመሞቹን ማለት ነው። እርዱንም ኮሪማውንም በደንብ ሁሉም ጋር እንዲዳርስ እናደርገዋለን። ገና ደግሞ ሲበስል ይሄ የምታዩት ጥቅል ጎመን ይወርዳል። ቻ እንድናደርግና እንከድ ነውና መልሰን እንከተዋለን። ከጨመርኩት እንግዲህ ከአንድ ከሀያ ደቂቃ በኋላ ነው ይሄ እና አሁን የማደርገው አሁን ከገባ እንግዲህ አንድ 45 50 ደቂቃ ሆኖታል። እንዴት እንደሆነ አብረን እናየዋለን። ታይቻል፣ እንደዚያን መልኩ በስሏል። እስቲ ድንቹ በስሏል፣ አልበሰለ የሚለው ታያቻል። በስሏል። ስለዚህ ይሄንን እንዳማረበት እንደዚህ አውጣውና ምን አደርጋለሁ መሰላችሁ፣ እዚህ ጋር ቃሪያ አለ ለሽታ እንደዚህ ቃሪያውን ጭምር አደርጋለሁ። ያችሁት ምንም ውሃ ሳንጨምርበት እንግዲህ አይታችኋል፣ እንዴት እንዳበስል ማለ በመክደም ብቻ እንደዚህ ቃሪያውን ገባገባ እናደርገዋለን። አሁን እንደዚህ እንዳለ ትንሽ አንድ አምስት አስር ደቂቃ፣ ከዛ እናወጣዋለን። አሁን ይበቋል፣ እናወጣዋለን። የቃሪያውን ቃና ወስዷል በደንብ ጨቡ፣ አሪፍ ነው፣ ቀምሰነዋል። እንደዚህ አይነት መልኩ አብስለነዋል። ከላይ ክዳኑን ከፍታችሁ ኦቨር ስታቆዩት ማለት ነው። እንደዚህ ቅጠሉ በጣም እንዳርባችሁ መጠንቀም ሻላለባችሁ በጣም ረጅም ሰዓት ከብታችሁ ማድረግ የለባቸውም። ይሄን ማዘጋጅቻለሁ አሁን ደግሞ እንቀምሰዋለን። ሁለቱ ይመስላል እንደዚህ። አልጫ ብቻ ከሆነ ያላችሁ እኔ ትንሽ ሽሮ በኋላ ስራለሁኝ፣ ግን እናንተ አልጫ ብቻ ከሆነ የምሰሩት እንደዚህ ማለት ነው። ከጎን የሚጣ አርጋችሁ ወይ የእናታችሁ አዋዜ ካለ ወይ ዳጣ ካለ ብዬ ልንገራችሁ፣ ምንም ሌላ ምግብ ራሱ ከጎን የግድ የሆነ ቀይ ምስር ወጥ ወይም ቀይ ሽሮ ምናምን አያስፈልጋችሁም። የመጨረሻ ነው የምነግራችሁ። እንደዚህ ሲሆን አርገን ሽሯችን እስክንደርስ ድረስ እንቀምሳለን። የእውነት በጣም አሪፍ ነው። እንደውም ሌላ ቀይ ወጥ፣ ሌላ ሌላ አይነት ምግብ በኦቭን ከምትሰሩ እንደዚህ አትክልት በኦቭን ስትሰሩ ከድስቱ የበለጠ አትክልቱ እንደውም የበለጠ ይጣፍጣል። የሆነ እያንዳንዱ ግብዓት እስከነ ቅርጹ የምታገኙት አበሳሰሉም በጣም አንዱን እንትን ምንድን ነው ምክክ ፍርስ ፍርስ ነገር አይለባችሁም። የግድ በድስት ሲሆን ይፈርሳል፣ ምናምን እያልኳችሁ ሳይሆን ግን የሆነ ማኔጅ ለማድረግ በጣም ቀላል ነው ኦቨን፣ የአትክልቱ ሲሆን ማለት ነው የቆየጡ ግን ሲሆን ስለሚቁላል ላይ የድስቱ ምንም ጥያቄ የለውም። የድስቱ ወጥ ጣዕም አለው ይጣፍጣል፣ ይጥማል። ግን ደግሞ ይሄ በልታችሁ አይከብዳችሁም፣ የአትክልቱም አይከብዳችሁም። በቃ ከጤና አኳያ በጣም በጣም የሚመረጥ አሰራር ነው። አንዳንድ ጊዜ ወንዶች በጣም አሁን እንደኔ ባለቤት አይነት ማሰል ምናምን መቆም የሚለው ፕሮሰሱ ራሱ ራሴ ያስቡት የሚከብዳቸው አላችሁ እና ለእናንተ አሁን ቤተሰቦቻችሁ ለመርዳት ልጆቻችሁ ለማብሰል ለሚስታችሁን ለማስደሰት ሊሆን ይችላል። ለራሳችሁ የግድ ሌላ ሰው መጠበቅ አይጠበቅባችሁም። ኦቨን ከታችሁ መጠቀም ትችላላችሁ። እና ብዙዎቻችሁ ለወደዳችሁት ነው ደግሞ ይሄን የሰራሁላችሁ። በብዙ አይነት መልኩ ብዙ አይነት ምግብ በጣም በቀላሉ መስራት እንችላለን። እንግዲህ እሱንም ማሳያችሁ ይሆናል። እንግዲህ ለዛሬ ግን ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በኦቨን የሰራ ነው የጥቅል ጎመን የድንችና የካሮት አልጫ። እንደወዳችሁ ተስፋ አረጋለሁ። በሌላ በቃዎች ቪዲዮ ደግመን እስከምንገናኝ አዲስ ሆናችሁ የቻናሌን ሰብስክራይብ እያደረጋችሁ የቻናል ቤተሰብ ሆኑ። አስተያየታችሁን እየጻፋችሁ ላይክ እያደረጋችሁ አብሮነታችሁን አሳዩኝ። አይለይም ብዬ እላለሁኝ። በሚቀጥለው ቪዲዮ ደግመን እስከምንገናኝ ሰላም ሁልኝ። ባይ ባይ የእውነት ሞክሩት ደስተኛ ነው የምትሆኑት። እንትን ሳትሉ በቃ የሆነ ህግ የተበላሸ ህግ የተጣሰ የምግብ አሰራሽ የተበላሸ አይነት ሀሳብ ሳታስቡ እንደዚያ አይነት ሀሳብ ሳይመጣላችሁ በቀናነት ብትሞክሩት እንደው ከሁሉም ምግብ ሳይሆን የተወሰነውን ምግብ ግን ብትወዱ ትችላላችሁ። የግድ ሁሉንም ሆኑ ምግብ መውደድ የለባችሁም። በእንደዚያ አይነት መልኩ የተሰራው ለውጥ የምትወዱ እንደነገርኳችሁ ጤናን ያማከለ ቀለል ያለ ነገር ይከብደናል ብላችሁ የምታስቡ ሲቁላላ ምናምን ሰዎች ይሄ በጣም ትልቅ ትልቅ መፍትሄ ነው። ሞክርቶ ወድታላችሁ።